የፌዴራል ፖሊስ ኮሚሽን በሙስና ወንጀል የተጠረጠሩ ግለሰቦችን ለህግ ለማቅረብ የሚያደርገውን እንቅስቃሴ አጠናክሮ እንደቀጠለ ነው ያስታወቀው። ኮሚሽኑ የሙስና ወንጀሎችን መመርመር ከጀመረ በኋላ ከህዝብና ከመንግስት መንግስታዊ ካልሆኑ ተቋማት 260 የሚሆኑ የሙስና ወንጀል ጥቆማዎች ደርሰውታል። የኮሚሽነር ጄኔራል ልዩ አማካሪ ኮማንደር ደስታ አስመላሽ እንዳስታወቁት በሙስና ወንጀል ከተጠረጠሩ 260 ግለሰቦች መካከል 130ዎቹ በቁጥጥር ስር ውሏል። ከሰላሳ በላይ የሙስና ተጠርጣሪዎች አስራ ሶስት የሚሆኑት ላይ የሀብትና የንብረት እገዳ ተደርጓል። በዚህም መሰረት እገዳ ከተደረገባቸው በሙስና የተጠረጠሩ ሀብቶች መካከል ስምንት ትላልቅ ሼር ካምፓኒዎች፣ አራት ህንጻዎች፣ አርባ ዘጠኝ ተሽከርካሪዎች፣ ሀያ ሁለት መኖሪያ ቤቶች፣ ሁለት ፋብሪካዎች እና ሌሎችም በጥሬ ገንዘብ ጭምር እገዳ ተደርጎባቸው ምርመራቸው በመጣራት ላይ ይገኛል ማለት ነው። የተቀሩት የሙስና ወንጀል ተጠርጣሪዎች ደግሞ በቁጥጥር ስር ውለው ምርመራ እየተደረገባቸው ሲሆን ከተጠርጣሪዎች መካከል የመንግስት አመራር አካላትና ባለሙያዎች እንደሚገኙበት ገልጿል። የፌዴራል ፖሊስ ኮሚሽን መንግስት የጀመረውን የጥልቅ ተሃድሶ መሰረት በማድረግ በሙስና በተጠረጠሩ ሰዎች ላይ የሚያደርገውን ክትትል እንደሚቀጥልም አስታውቋል። በቀጣይም መንግስታችን ከያዘው የጥልቅ ታድሶ ሂደት የሚመነጭና የሚያያዝ ቀጣይነት ያለው የጸረ ሙስና ትግል በማድረግ የህግ የበላይነትን ለማረጋገጥ በሚደረገው ጥረት ህዝቡ ከፌዴራል ፖሊስ ጎን እና ከሌሎች የህግ አስከባሪ አካላት ጎን ተሰልፎ ትግሉ ተጠናክሮ የሚቀጥልበት ሁኔታ ይኖራል ማለት ነው። ከዚህ አንጻር ኮሚሽኑ ከፍተኛ ርብር በማድረግ ላይ ነው የሚገኘው። እንደዚሁም ቅድም ለማስቀመጥ እንደሞከርኩት በአዲስ አበባ ፖሊስ ኮሚሽንና በድሬዳዋ ፖሊስ ኮሚሽን በውክልና የሚሰሩ የሙስና ምርመራ ስራዎች አሉ። ከነዚህም ባለፉት ጊዜያት ከተገለጹት በተጨማሪ ከ120 በላይ ተጠርጣሪዎች በአዲስ አበባ ፖሊስ ኮሚሽን በኩል በቁጥጥር ስር ውለው ጉዳያቸው በመጣራት ላይ ነው የሚገኘው። የፌዴራል ፖሊስ ኮሚሽን በጉዳዩ ዙሪያ ተከታታይ መረጃዎችን ለህዝብ እንደሚያደርስም አስታውቋል።